ህገወጥ የገንዘብ እንዲሁም የሰዎችና የጦር መሳሪያ ዝውውርን ለመታደግ የሚል ዓላማን ያነገበ የቤት ለቤት ውስጥ ፍተሻ ሊደረግ እንደሆነ አውቀዋል። ጠበቃና የሕግ አማካሪ እያለ ቤታ ላይ ነው እንግዲህ ከግንቦት 27 2017 ጀምሮ የአዲስ አበባ ፖሊስ ኮሚሽን በተለይም ለፋና ብሮድካስቲንግ በሰጠው መረጃ መሰረት በአዲስ አበባ ከተማ ከግንቦት 27 2017 ጀምሮ በዋነኛነት በከተማ ውስጥ ከባድ የወንጀል ድርጊቶችን ለመቆጣጠር ታስቦ የሚደረግ የቤት ውስጥ የፍተሻ ሊከናጎን እንደሆነ ገልጧል። ከዚህም ውስጥ ዋነኛው ለፍተሻው ምክንያት የሆነው ህገወጥ የገንዘብ፣ የሰዎችና የጦር መሳሪያ ዝውውርን ለመታደግ በሚል ዓላማን መሰረት ያደረገ። ስለዚህ ከዚህ ጋር በተያያዘ የከተማዋ ነዋሪ በሚደረገው የፍተሻ ሂደት ላይ የበኩሉን ትብብር እንዲያደርግ የፌዴራል የአዲስ አበባ ፖሊስ ኮሚሽን ጥሪ አቅርቧል ማለት ነው። በዚህ ሂደት ላይ ደግሞ ማናቸውም ሰው ጥቆማ አለኝ የሚል አስተያየት አለኝ የሚል ወይም ደግሞ ተገቢውን መረጃ መስጠት ይችላለሁ የሚል አካል በ991 እንዲሁም ደግሞ በ8882 አጭር የመልእክት ሳጥን ጥቆማ መስጠት ይችላል በሚል መረጃውን አጋብቷል ማለት ነው። ህጋዊ የሆኑ ፖሊሶች ናቸው ቤት የሚመጡት ብሎ መረጃ ይጋራ ስለሆነ ከዚህ ጋር በተያያዘ ቤታችሁ የሚመጡ እነዚህ የፖሊስ ባልደረባ አካላት በትክክል ከፖሊስ ኃይል የመጡ መሆናቸው ሰዎቻቸውን ለማረጋገጥ በእጃቸው የሚገኘውን መታወቂያቸውንና ማንነታቸውን ሳታጣሩ ቤታችሁ እንዳታስገቡ በሚልም ፖሊስ የራሱን መረጃ ሰጥቷል ማለት ነው። ነገር ግን ከዚህ ጋር በተያዘ አንድ ጠቆም አድርጎ ማለፍና ለፖሊስም ግብዓት እንዲሆን የምንፈልገው እንደ ህግ ባለሙያ ሀገራችን በህግና በፍትህ እንዲሁም ደግሞ በህገ መንግስት የምትመራ ሀገር እንደመሆኗ መጠን በአስቸኳይ አዋጅ ከድንጋጌ በቀር ሰዎች ያለ ፍርድ ቤት ትእዛዝ ፍተሻም ሆነ ብርበራ እንደማይደረግ ህጉ ይደነግጋል። ስለሆነም ነገር ግን ስጋት አለ ብሎ ፖሊስ ያመነ እንደሆነ እነዚህም የፍርድ ቤት ትእዛዞችን መሰረት አድርጎ ብርበራ ማድረግ የተፈቀደ መሆኑ ይታወቃል። ስለሆነም ፖሊስ ምንም እንኳን ስጋት አለ የሚል ህግና ስርዓትን መሰረት አድርጎ ነገሮችን ያከናውናል የሚል ተስፋ አለን። ስለሆነም ዜጎች ተገቢ ያልሆ ሆነ ሰጣገባው ሳትገቡ አሊያም ደግሞ ለሌላ ላልተፈለገ ድርጊቱ ሳትገቡ ጉዳዮችን ፖሊስ ሲመጣ ተገቢውን ትብብር በማድረግ ሊመጣ ያለውን ነገር ልትታደጉ ይገባላለሁ። አመሰግናለሁ።